ኢትዮጵያን፣ እንዴት ናችሁ? አደናመጣችሁ? አሁን ራሱ የሚገርመው ኔትወርክ የለም፣ ኔትወርክ የለም ገና እየሰራ ያለው

አይቴሌ እድሜው የጣራ መጣራትም አለበት። ይሄ ግድ ነው። እሱ ካልተጣራ ጣራ አልሆነም።